አሰላሙ አሌይኩም ወረህመቱላላህ በረካቱ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችው የቻናላችን ቤተሰቦች እንዴት አላቸው? ረፋዱን መደመጥ ያለባቸው እጅግ ወሳኝ በርካታ መረጃዎች የወጡ ሲሆን ሀገራችን ኢትዮጵያ በአንድ ጊዜ በርካታ ወሳኝ ክንውኖችን እያስተናገደች ነው። መንግስት የውጭ ምንዛሬ እጥረትን ለማቃለል የዶላር ዕዳ ክፍያን ለማሻሻል መግለጫ ሲሰጥ ባልተጠበቀ ሁኔታ ደግሞ የውጭ ምንዛሬን የበለጠ ለመቆጠብ ያለመ የሚመስል የተሽከርካሪ ወደ ሀገር ውስጥ እገዳ ተጥሏል። ይህ በንድ እንዳለ የኢትዮጵያ ንግድ ባንክ ለሚሊዮን ደንበኞቹ አገልግሎትን የሚያዘምን አስደሳች ዜና ይዞ ብቅ ብሏል። ሆኖም ግን የብዙሃኖችን ኪስ እየፈተነ ያለውና ከፍተኛ ቅሬታን እያስነሳ ያለው የሸቀጦች ዋጋ ንረት አሁንም የማያበራ የህዝብ የመነጋገሪያ ርዕስ ነው። እነዚህ እርስ በርስ እየተሳሰሩ የሚመስሉና የሀገሪቱን ቀጣይ አቅጣጫ የሚጠቁሙ ትኩስ መረጃዎችን ምን እንድምታ አላቸው የሚሉትን ዝርዝር መረጃዎች ወደ እናንተ እናደርሳለን። እናንተም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራቸውን ቆዩ እያልን በቀጥታ ወደ መረጃው እናምራ። በቅድሚያም በየቦታው ገመድ ተወጥሮ የሚጠይቅ የኬላ ክፍያ ህገወጥ ነው፣ መቆም አለበት ሲል መንግስት ከዚህ በፊት የተለያዩ ጊዜያት ተደጋጋሚ መግለጫ አውጥቶ እንደነበር ይታወሳል። ሆኖም ይህንን መሰረት ያደረገ የተለያዩ ኬላ ቦታዎች ላይ ያልተነሱ ቢሆንም ህዝቡ ከፍተኛ እንግልትና የሸቀጦች ዋጋ ንረትን በከፍተኛ ሁኔታ እንዲጨምር ምክንያት ሆኗል ሲሉ በዛሬው ዕለት በሸገር ኤፍኤም በኩል መግለጫ ወጥቷል። የከባድ ተሽከርካሪ ማህበራት አሽከርካሪዎች በየከተማው በየተወሰኑ ኪሎ ሜትር ልዩነት ባሉ ኬላዎች በሺዎች የሚቆጠሩ ብሮች እየተጠየቅን ነው ማለታቸው ተሰምቷል። ይህም ችግር ለሸቀጦች ዋጋ መናር ምክንያት መሆኑን በፓርላማ ጭምር ሲነገር የቆየ ጉዳይ ቢሆንም አሁንም ችግሩ እየተባባሰና የከፍተኛ እንግልት ጉዳይ መሆኑም ተሰምቷል። በኦሮሚያና በአማራ ክልል አገልግሎት የሚሰጡ አሽከርካሪዎች በየመንገዱ ባሉ የኬላ ክፍያዎች በብርቱ እየተፈተነ ነው ማለታቸው የተገለጸ ሲሆን እነዚህ ህገወጥ ክፍያዎችን መንግስት ካስቀመጠው ተመነ በላይ እንዲከፍሉ እየተደረገም እንደሆነ አሽከርካሪዎች አስረድተዋል። በአንድ ከተማ ውስጥ ሁለትና ሶስት ቦታዎች ላይ እንደሚከፍሉም ከአሽከርካሪዎች ሰምተናል ሲል ሸገር ኤፍኤም ያወጣው ሲሆን አላግባብ የሆነ ክፍያ ለምን እንጠየቃለን በምንልበት ወቅት እስከ መደብደብ እንደርሳለን ሲሉ ቅሬታቸውን ለሸገር ራዲዮ ያቀረቡት አሽከርካሪዎች መናገራቸውን ሰምተናል። ታዲያ ይህ ጉዳይ እየተባባሰ ያለ ስለሆነ መንግስት እዚህ ጉዳይ ላይ ትኩረት ሊሰጠው ይገባል እያልን ወደ ቀጣዩ መረጃ እናምራ። ሌላው መረጃችን የኢትዮጵያ መንግስት ለ2017 በጀት ዓመት የነበረውን ከፍተኛ የዕዳ ጫና በግልጽ አስቀምጧል። የፕላንና ልማት ሚኒስትሯ ፍጹም አስፋው እንደተናገሩት ምቹ የዕዳ ማስተካከያ ባይኖር ኖሮ ሀገሪቱ በዚህ ዓመት ብቻ 28 ቢሊዮን ዶላር የሚገመት ከፍተኛ ዕዳ መክፈል በግድ ይላት ነበር ማለታቸውን ገልጸዋል። ይሁን እንጂ መንግስት በጂ20 የጋራ ማዕቀፍ ውስጥ ካበዳሪ የአገራት ኮሚቴዎች ጋር ባደረጉት ውጤታማ ድርድር 1.9 ቢሊዮን ዶላር ብቻ ለመክፈል ተችሏል። ይህም የዕዳ ሽግሽጉ በግምት 1 ቢሊዮን ዶላር የሚሆን እፎይታ እንዳስገኘ ሚኒስትሯ አመላክተዋል። በተጨማሪ በ2016 በጀት ዓመት መገባደጃ ላይ የሀገሪቱ አጠቃላይ የውጭ ዕዳ ከሀገር ውስጥ አጠቃላይ ምርት ጋር ሲነጻጸር 13.7 በመቶ እንደደረሰም ሚኒስትሩ አብራርተዋል። በአጠቃላይ የኢትዮጵያ መንግስት ካበዳሪ ኮሚቴዎች ጋር ባካሄደው ገንቢ ውይይት በመርህ ደረጃ 3.5 ቢሊዮን ዶላር የሚሆን የዳፎይታ ስምምነት ላይ መድረሱ ነው የተገለጸው። ይህ ስምምነት እንደተገለጸው በ2017 የ1.5 ቢሊዮን ዶላር፣ በ2018 የ400 ሚሊዮን ዶላር፣ በ2019 የ500 ሚሊዮን ዶላር እንዲሆን በ2025 ቢሊዮን ዶላር የዕዳ ሽግሽግ ያካተተ ነው። የኢትዮጵያ የገንዘብ ሚኒስትር በጂት ዮኒ የጋራ ማዕቀፍ ውስጥ ካበዳሪዎች ጋር በተደረሰው ስምምነት የተሰማውን ደስታ የገለጸ ሲሆን ይህ ስምምነት በግምት 8ፅ4 ቢሊዮን ዶላር የሚደርስ የውጭ እዳ የሚሸፍን ነውም ተብሏል። በተጨማሪም ከ ከ2023 እስከ 2028 ባለው ጊዜ ውስጥ 2.5 ቢሊዮን ዶላር የሚሆን የዕዳ አገልግሎት እፎይታ እንደሚገኝ ሲሆን ይህም የአገሪቱ የውጭ ክፍያ ሁኔታ ከመሻሻሉ ትልቅ የውጭ ምንዛሪ እጥረትን ይፈታል ተብሎ መረጃውን በዛሬው ዕለት ከካፒታል አግኝተናል። በሌላ በኩል በቅርቡ ከተቋቋሙት የኢትዮጵያ ንግድ ባንኮች አንዱ የሆነው ስኬት ባንክ ከሌሎች ባንኮች ጋር ሳይዋሃድ ራሱን ችሎ ለመቀጠል የሚያስችል የፋይናንስ አቅም እንዳለው በዛሬው ዕለት አስታውቋል። ባንኩ የ2016 በጀት ዓመት 1.6 ቢሊየን ብር በላይ ትርፍ ማስመዝገቡንና የተከፈለ ካፒታል ከ8 ቢሊዮን ብር በላይ መድረሱን ዋና ሥራ አስፈጻሚው አቶ ዳምጤ ገልጸዋል። ባንኩም ከ600 ሺህ በላይ ደንበኞች በፍጥነት እያሰፋ የሚሄድ የቅርንጫፍ አውታር መረብ ያለው ሲሆን፣ የኢትዮጵያ ብሔራዊ ባንክ የባንክ ዘርፉን ለማጠናከር ውህደትን እያበረታታ ቢሆንም ስኬት ባንክ ዝቅተኛውን የ5 ቢሊዮን ብር የተከፈለ ካፒታል መስፈርት ቀድሞውኑ አልፏል። በተጨማሪም ስኬት ባንክ ከዓለም ባንክ ጋር በመተባበር የብድር አመልካቾችን የሥነ ልቦና ፕሮፌሽናል በመገምገም የብድር ብቁነትን የሚወስን አዲስ ሞዴል ይፋ ማድረጉንና ለደንበኞቹ ማቅረቡ ተሰምቷል። ይህ ተነሳሽነት ዋስትና የሌላቸው አነስተኛ የንግድ ሥራ ባለቤቶችን ለመደገፍ ያለመ ሲሆን ከሀገሪቱ ኢትዮጵያ ተአምር እንቅስቃሴ ጋር የሚጣጣም ነውም ተብሏል። ዋና ስራ አስፈጻሚው የውጭ ባንኮች ወደ ኢትዮጵያ ገበያ መምጣት ለባንኩ እድገት እንደሚፈጥርላቸው ያላቸውን እምነት መግለጻቸውን ከካፒታል ያገኘነው መረጃ ያመላክታል። በሌላ መረጃችን በነዳጅ የሚሰሩ ባለ ሁለትና ባለ ሶስት እግር ተሽከርካሪዎች ወደ አገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክ ሚኒስትር አስታወቀ። በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎችና ባለ ሁለት እግር ሞተር ሳይክሎች ወደ አገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክ ሚኒስትር ዴታ አቶ በሮ ሐሰን ተናግረዋል። ሚኒስትር ዴታው ይህንን ያሉት ሚያዝያ 2 ቀን 2017 አሃድ ቢዝነስ ግሩፕ በአገር ውስጥ እየተመረቱ በኤሌክትሪክ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀው ስነስርዓት ላይ ሲሆንም ታውቋል። ኢትዮጵያ በአመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣ የተናገሩት አቶ በሩ ሐሰን በታዳሽ ኃይል ላይ ያለውን እምቅ አቅም ተጠቅመን ከውጭ ከሚገባው ደረጃውን ያልጠበቀ ነዳጅና ጥገና ከመሆኑም አዙሪት ውስጥ መግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ አለበት ማለታቸው በዛሬው ዕለት የወጣው ሪፖርት አስነብቦናል። ከዚሁ ጋር ተያይዞ ለትንሳኤ በዓል ከ95000 ኩንታል በላይ የእህል ምርቶች ከ1.4 ሚሊዮን በላይ እንቁላልን ጨምሮ 2.3 ሚሊዮን ሊትር የምግብ ዘይት እንደሚቀርብ የኢትዮጵያ ህብረት ሥራ ኮሚሽን አስታወቀ። በዚህም መሠረት ለትንሳኤ በዓል ጤፍ፣ ስንዴ፣ በቀሎና ሩዝን ጨምሮ ከ95000 ኩንታል በላይ የሚሆን የእህል ምርቶችና ከ45000 በላይ ደግሞ የስንዴና የበቀሎ ዱቄት እንደሚቀርብም ገልጸዋል። ከመቶ 80 የህብረት ስራ ማህበራት ውስጥም በአዲስ አበባ ብቻ 154 የሚደርሱ በሸማቾች መሰረታዊ የህብረት ስራ ማህበራት ያላቸውን የግብርና የኢንዱስትሪ ምርቶች በተለያየ መንገድ ያቀርባልም ብለዋል።